ሰላም እንዲናችሁ ውድ የእዬቤል የተከታታዮቻችን፣ እንዴት ናችሁ ልን ደህና ናችሁ? እንደምንሰነበታችሁ እንደምንከረማችሁ፣ እንደምንስቆያችሁ እንዴት ናችሁ ልን ደህና ናችሁ? እግዚአብሔር የተመሰገነ ይሁን። ዛሬ በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። ዛሬ በሚገርም በሚገርም ቪዲዮ የመጣላችሁ እንግዲህ ፕራንክ ከሰራ ነው በጣም ቆየን ቆየን። ምክንያቱም በመሀል ብዙ ነገሮች ተፈጣጥረዋል። እግዚአብሔር የተመሰገነ ይሁን ብዙ ነገሮች ስለሰበሩ ፕራንክ የሚባለው ነገር አእምሯችን ውስጥ ራሱ አልነበረም። ድንገት የመጣ ሀሳብ ነው። ፕራንክ ኔ ለሰራ አስቢ ያልነበረም እና ድንገት የሆነ አጋጣሚ ተፈጠረና ያን እንዳስብ አረገኝ። እሱም ለደንባለ ይነግራቸዋሉ ምን እንደሆነ እና ከብዙ ጊዜ በኋላ ኦልሞስት ከሁለት ወር ሞስት ሊሞላ ነው ይመስለኛል። ብቻ እንደዛ በቆይተናል እና ፕራንክ ከሰራን ዛሬ ፕራንክ ላደርጋት ነው ማለት ነው። ይህ ማለት አጠብቅ ማለት ነው ፕራንክ መሆኑን ማጠብቅ ማለት ነው እንግዲህ ዛሬ ቆንጆ ሀሳብ በጥሩ አይዲያ እናንተ ዘና በሚያደርግ ሀሳብ ነው የመጣሁላችሁ ማታ ማዘርና ፋዘር ፕራንክ አድርጌያቸዋለሁ ማዘና ያለ ቪዲዮ ፋዘር ደግሞ በቪዲዮ ምን እንደሆነ ነግራቸዋለሁ ማለት ነው እንግዲህ ዛሬ ቆንጆ ቪዲዮ እና ዛሬ ቆንጆ ጊዜ እናሳልፋለን ማለት ተመልካቾቻችን ለዚህ ቤት አዲስ የሆናችሁ ሰዎች በሙሉ ሰብስክራይብ እያደረጋችሁ መቀላቀል ትችላላችሁ ማለት ነው ሰብስክራይብ ያላረግ ሰው እንዳይ እየተከለከለ ነው ተከለከለ ነው። ተመልካቾቻችን ሁላችሁም ሰብስክራይብ አድርጉ። ዛሬ የመጣበትን ሀሳብ ለንገራችሁ ማለት ነው። ተመልካቾቼ ያው ማንም እባብ የማይፈራ የለም። ከስንት ሰዓት ውስጥ እባብ ማይፈራ ያለ ሰው አለ ብዬ አላስብ። አለ እኔ ያልፈራ የሚል ሰው ካለ ኮሜንት ላይ ያስቀምጥልኝ። ምክንያቱም እባብ ማንም ሰው ይፈራል። ኖርማል ሸረሪት፣ ምናምናምናም ብዙም የማይፈራ ሰው ይኖራል። ወንድ ልጅም ሴት ልጅም ግን የምትፈራ እባብ፣ በቃ ሁለቱንም የሚያካትት ነገር ነው ብዬ የማስበው እና እባብ እንግዲህ፣ ዛሬ ቤተሰቦች ፍራንክ አረጋለሁ ማለት ነው። ሙሉ በጠቅላላ እናት አባቴ፣ ሚስቴን እንዲሁም ደግሞ ወንድሞች በጠቅላላ ፍራንክ አረጋቸዋል ማለት ነው። እዚህ ጋር ቁጭ ብሎ እያየኝ ነው። ላምጣላችሁ፣ ላሳያችሁ፣ ላሳያችሁ ተመልካቾች፣ ላሳያችሁ ተረም እንዴት እንደሚያስፈራ እዩ። እቺ አይስት ወደ ውስጥ ያስፈራ ማለት በቃ ትክክለኛው እባብ ነው የሚመስለው። ባይ ዘ ወይ እኔ እባብ አይቻቃለሁ ፌሮኒዮም ዛ አግለ ነው ዛ እንዲነክተ ነው ገደለው ምናምን ብቻ እንደዛ አስታውሳለሁ። ብቻ እሪ እባብ እንደዚያ አይቻለሁ እና በጣም ነበር የደነገጥ ነው። በጣም በቃ ግርግር ተፈጥሮ ጎረቤት ምናምን መጡ። ትንሽ አሁን ይሄ ሁም ትልቅ ነው፣ ይሄ ትልቅ ነው፣ ከዚህ ያነስ የምትላት በቃ ከለሩም እንደዚህ አይነት ነገር ነው በቃ እና አይቻ ቀዶ ለማት ያክሉ እናንተ የሚያያችሁ ገጠመኝ ምናምን ካላችሁ ኮሜንት ሊያስቀምጡ፣ ትንሽ ዘና እንልበታለን። ለማንኛውም ዛሬ ይሄንን ይዤ እንግዲህ ፕራንክ አድርጋቸዋለሁ ማለት ነው። እንዲህ ሲይዘው በጣም እየተሳቀቃችሁ እንደሆነ ተስፋ አደርጋለሁ ተመልካቾቼ። ውጭ ሆን ስለለመርኩት ነው። አሁን እንዴት እንደመጣት የሚያሳቡ ነግራቸዋለሁ። እንግዲህ በቅርቡ በአቦጊዳ ኢንተርቴንመንት እኔና ረዱን ጠብቁን። እዛ ላይ እንግዲህ ቀርበን ጥሩ ጥሩ ነገሮችን አሳልፈናል። አሪፍ ጊዜ አሳልፈናል። ለእናንተ ጥያቄ መልስ የሚሆን ነገር እዛ ላይ ታገኛላችሁ ማለት ነው። በቅርቡ ጠብቁ እና እዛ ሄጄ እንግዲህ ይህንን እዛው አገኘሁትና አየሁትና ወዲያውኑ ወደ ፌስታ እንዲከተትልኝ ያደረኩት፣ ምክንያቱም ፈልገው ነበረ ማለት ይህም ባይሆንም የሆነ እንስሳዎች አሉ እንደዚህ የሚያስፈሩ እና ፕራንክ ሰራበታለሁ ብዬ አስብ ነበር። እና በቃ ገጠመኝ እራሱ እዛ ቁጭ ብሎ አየሁት። ልክ እንዳየሁት እኔ አልደነገጥኩም፣ እግዚአብሔር አምላቸው ሳይሆን አልደነገጥም፣ ያው ላይክ እንትን እንደሆነ ስለገባኝ ማለት ነው። ከዛ ቪዲዮ ሰራበታለሁ ብዬ ወዲያውኑ በፌስታ አስጠቅልዬ ዛሬ ይዤው የመጣው ማለት ነው። ሊዜው ስመጣ ግን ተመልካቾች፣ ማታ ነበር ይዤ መጣሁት

ችኛን ቆጭ አረግናት አንጠለጠላት። እንደዚህ አድርገን አንጠለጠላት፣ ቪዲዮ ንታየታላችሁ። እንደዚህ አድርገን አንጠለጠለው እና ማዘር እባባዬው እባብ አገኘው ብላ እንድጠራው ማለት ነው። እኔ ደግሞ መኝታ ቤት ሆኜ በቃ ሸምዜ ምናምን ላውልቅ ማለት ነው። ከዛ ስለሆነ የመጣሁት ኦልሬዲ ሸምዜ ምናምን ላውልቅ አንድ ነገር አስመስዬ ልክ እሷ ስጠራ እንሄዳለን ማለት ነው። እኔም ፋዘርም ፋዘርም ያየዋል እኔም አየዋለሁ። በዱላ ብላ ምን በቃ ተውኩት። ማርያም እኔ እንጃ ላውቅ እንዴት እንደሳኩኝ በጣም ተናድሮ። ጠዋት ደግሞ ብድሩ መልሶልኛል። እሱም በቅጥ ይሄ ላችሁ እመጣለሁ። ምክንያቱም ከወንድሞቼ ጋር አንድ ላይ ፕራንኩ አድርጌ አን ሰብሰብ አድርጌ ከፋዘር ጋር ያለውን ቪዲዮ ላችሁ እመጣለሁ ማለት ነው። አሁን የሚያሰብኩት ምንድን ነው? ከረዱ ቀረ ነገር አብላላሁት። እንግዲህ አሁን ምንድን ነው የምናደርጉት ተመልካቾቻችን? ረዱ ቤት ትመጣለች። እዚህ ናይ ቪዲዮ እንስራለን ማስታወቂያ ምናምናለ እና ለሱ ማስታወቂያ የሚሆን ቪዲዮ እንሰራለ ምናምናም ብያት ነው መጣራት ማለት ነው። ከዛ ጠሪቻት ልክ ማስታወቂያውም ከመጀመራችን በፊት ላይ ካሜራው ምናምን ገና ልናዘጋጃችን ነገር ነው። ካሜራው እዚህ ላይ ይቀመጣል ልክ አሁን እንዳለው በቃ ካሜራ ዘጋጅቻለሁ ኔ ነው ምላት ተደዳሽን ተመልካቾቻችን። ከዛ ልክ ትመጣለች ቪዲዮውን ከመስራታችን በፊት ነው ፕራንክ ማረጋት ማለት ነው። እና ምንድን ነው ሀሳቡ ፕራንክ መናረጋት ይህንን ፋዘር ልክ እንዳደረኩበት መሬት ላይ ምናምን ቢሆን ብዙም አያስደነግጥም ሁለቱም ለእናንተ ቢሆን አይታያችሁም መሬት ላይ ከሆነ እናም ምንድ ያሰብኩት ስች ላይ ያቸው ተሲጋር ደስ ያደጌ አንጠለጥላታለን ማለት ነው እንዴት እንደሚዘገን አስቡት ማለት እንዴት እንደሚያስፈራ ስለዚህ ይህን ስች ላይ ከስች አንጠለጠላትና ከዛ እሷ ልክ ቪዲዮ ልንሰራ ምናምን ካሜራው ምናምን ልናዘገጃችን ስንል ካሜራው ሬድ ገብቷል ረዲ ይቀርጻል። እዛ ጥግል ነው እንዲታያችሁ ማለት ነው። ሶ ካሜራ እንደተዘጋጀ ነገር የካሜራ እንድቀርጽበት የራሴ ስልክ ስላለኝ ማለት ነው። ሶ የራሴ ስልክ እንደቻያቻት ቺም አለች፣ አይፎንም አለኝ የስራ ስልክም ስላለኝ፣ እንደዛ ሪግ አስቀምጦና ወደ ፕራንክ ሮም ነው። ድንገት እሷ እንድታየው ነው በተቻለኝ ቅም፣ እኔ ሳይሆን እሷ እኔ ካልኩት ፕራንክ እንዳይመስላት ይመስላት ማለት ነው። እሷ እንድታየው ነው የማደርገው፣ ድንገት በቃ ያንን እዛ ጋር አምጪልኝ ወይ እዛ ውስጥ ማይ ካለማም ነገር ወይ ምናምን ነገር ብዬ ብቻ ሆ ነገር ብዬ ያንን አስከፍታት እና ልክ ስት ከፍተው ወይ ድንገት ልታየው ትችላለች። ብቻ በተቻለኝ አቅም እሷ እንድታየው ነው የማደርገው። ከዛ ዱላ ቅርብ ቦታ አደርጋለሁ፣ ዱላ ይዤ ይህን በርቅ ብልፍና። ማዘር ፋዘር የሉም ቅዳሴ ሄደዋል። አሁን ረዲ፣ አሁን ምሳ ሰዓት ነውና ፋዘር ስራ ነው ማዘር ደግሞ ቅዳሴ ናት ያለችውና ቢቀወጥም አትጨናነቅም ማለት ነው። ማዘራው ስለማትመጣ አይናትም። ለማንኛውም ይህን ሀሳቡ ሰታዩ ምን ትላለች የሚለውን ሪያክሽን አብረን እናያለን። የትምዳ ቲዱ ሰብስክራይብ አድርጉ። ቀጥ ቪዲዮ ደግሞ ያነዛን ይሄላቸው መጣለሁ ማለት ነው። አብራችሁን ቆዩ። ላይክ ሲር፣ ሰብስክራይብ አድርጉ። የትምዳ ቲዱ። አሁን ካሜራውን አስቀምጬ ሬጋ ብጬ ቀጥታ ወደ ፕሮግራሙ ነው የምንገባው ማለት ነው። ቀጥታ ወደ ፕራንጉሎ የምንገባው ማለት ነው። ልክ እንደመጣች ወደ ፕራንኩን ግን ለማስተካከል ያክል አንዴ ላስቀምጥ። አብራችሁ እኛ ናችሁ። ወንበር ላምጣ። ተመልካቾቹ ወንበር እና ተመልካቾችን የማደርገው ምንድን ነው? በዱላ ዱላውን በዱላ እኔ ለመግደል ወይ ምናም ነገር ነው። እና ወደ እሷ ገፋው። ለምን አሁን ፕራንክነቱ እንዲመታ ይዞ ብቻ ትርጉም የለው። ወደ እሷ ገፋው ና ወርቅ ወይ ወደ እሷ ሲወርቅ ወይ ወደ እሷ አካባቢ ሲወርቅ፣ በጣም መደንግጦ አይቀርም የዛ ሰዓት እነግራታለሁ ፕራንክ ነው ብዬ ማለት ነው። ተመልካቾች፣ አሁን እንስቀራት፣ በማያስነቃ መልኩ እንስቀራት። ይሄ እንኳን ብዙ ነገሩ ይታያል። ወይ እዛ ጥግል አድርገው። እኔ ተመልጋቾች ይህ እንደዚህ አድርጌዋለሁ ግን

አበኛድዋት ማረጋፍ ለኩት ነበር፣ ግን ያየሁት እንዴት አስችሎ የሚጠፍልኝ። አሁን በዚህ ፕራንክ ማታ አቦ ጊዳ ጋር ነበር። ከዛ ነው መጥ ማታ እንደገባሁ ፋዘር ፕራንክ አልኩት። ከማዘር ጋር ተነጋገርን ማለት ነው።